ነገሩ እንዲህ ነው ሳርቤት አካባቢ በተለምዶ ቫቲካን ኤምባሲ ተብሎ በሚጠራው ቦታ ቀን ስምንት ሰዓት ላይ ነገሮች ቀዝቀዝ ሲሉ ሰፈሩም ረጭ ሲል አንዳች የሚቀጠቀጥ ድምፅ ይሰማል ድምፁ ተደጋገመ ስጋት የገባው የአካባቢው ነዋሪ ነገሩን ለማጣራት ወደ ቦታ ያቀናል ወደ ቦታው ሲደርስም አረንጓዴ አንጸባራቂ ልብስ የለበሱ ሰዎች አንድን ህንፃ ከታች እስከላይ ወራው ተያል። ሁሉም ከቦ ለማያቸው የአካባቢው ነዋሪ ደንታ የሰጡት አይመስልም። በስራቸው ተጠምደዋል። አንዱ ሲሚንቶ ያቦካል፣ ሌላው ይለስናል። ከአካባቢው ነዋሪዎች አንዱ ነገሩን ለማጣራት ረዘም ጠቆር ወዳለው ወጣት ጠጋ ብሎ ምን እያደረጉ እንደሆነ ጠየቀው። ወጣቱም እንዲህ ሲል መለሰለት፦ ኦ ይቅርታ፣ ግንባታ ስራ ላይ ሆነን ነው። ይሄ የምታዩት የጃምቦ ሪል ስቴት ህንፃ ነው። ቃል በገባነው መሰረት ሰኔ 30 2019 ላይ ቤቶቹን ለማስረከብ እየተፋጠንን ነው የአካባቢው ነዋሪ ይሄንን ሲሰማ የደነገጠው ልቡ ተረጋጋ። ስለ ዋጋውና ስለ አንዳንድ ነገሮች በቀጣይ ቀን እንደሚመጣ እና ያሉትን መረጃዎች እንደሚወስድ ተነጋግረው የአካባቢው ነዋሪ ወደየቤቱ ይመለሳል። በአካል መታችሁ ያለውን ነገር በዝርዝር ለመረዳት ቀጠሮ የያዛችሁ ሰዎች ከመምጣታችሁ ከሰላሳ ደቂቃ በፊት በዚህ ስልክ እየደወላችሁ ቀጠሮ ማስያዝ ትችላላችሁ። እንዲሁም በሌሎች አካባቢ የምትኖሩ የጃምቦ ሪል ስቴት ሳር ቤት ላይ ያለውን ሳይት መግዛት ማየትና ያለውን መረጃ መውሰድ የምትፈልጉ ደንበኞቻችንም ስልኮቻችንን ከታች በመጠቀም ልትደውሉ ልታገኙ ትችላላችሁ።